ሲሆን ጡቴ ትንንሽ አይደለም ብለሽ ገልጠሽ ማሳየት ነው። ጥርስሽ፣ ስለ ጥርስሽ ስናወራ ኖርማል ነው፣ ስለ ጡትሽ ስናወራ ይደብርሻል። ምንድን ነው በቃ የሆንሽ ነው? የት ነው ያለሽ? የት ነው ያለሽ? ውጣ ታዲያ። አንድ ደንቆሮ ፎቶ ቤት ሄዳችሁ የምትነሱ ደንቆሮች፣ እንዲህ ብሎ ተነስተው ኮሜንት ያደርጋል። በጣም ነው የሚያናድኝ እንዲህ ብሎ

አማ ፋኒ አን ፋኒ ትግራዋይት ነሽ? ኖ አይደለም። አማራዊት ነሽ? አዎ፣ ጉራጌት። አማራዊት ነሽ? ኢትዮጵያዊት። በቃ ኢትዮጵያዊት ነሽ? አዎ። ባለ ትዳር ነሽ? ላግ ያደርጋል ያደረጋል። ኔትወርክ ባለ ትዳር ነሽ ወይ? አንተ ጋ ነው እኔ ጋ ኔትወርክ አለ። ጋ ይህ ጥያቄ እኮ ስንቱን ላግ እንደሚያስደርግ። ባለ ትዳር ነሽ ወይ? በመጨረሻው ፍቅረኛ አለሽ? አደለውም አደለሁም። አረ ፍቅረኛ ፍቅረኛ አለሽ ወይ? እመቤቴ ማርያም ይሰማናል። አራ ይሰማል። ማማ ታብታብ አድርጉ እስኪ አለን ማርያ ዛሬ ገብቶኛል በጣም ኧረ ከነጋ ምንም አይነት መቀመጫ አላየሁም ማለት ማለት ቅጣት አላሸነፍኩም ጊዜ አለ። አዎ እኮ አሸንፍታል። የመጀመሪያ ቅጣትሽ የሚሆነው ለአምስት ደቂቃ ያክል ዞረሽ ትቆሚያለሽ፣ እኛን አታይም። እስኪ እኔማ አሸንፍ እስኪ ባለማሸነፍ እኮ አለ አሸንፍ አለ ሲባል አለማሸነፍ አለ ማሸነፍ አለ ማሸነፍ አለ ሶስተኛ አንዱን መርጣለሁ። አንድ እኮ ነው የምትቀጣው። አንዱን መርጣለሁ፣ ነው ከሦስቱ የተመቸኝ። በታፕታፕ ብቻ የሚመጣ ስኮር ኤ በታፕታፕ ብቻ የሚመጣ ስኮር። ሱሪ ያላኩት ቀይ ቀሚስ ይኖርሻል አለኝ። ቀይ ቀሚስ ቀይ ቀሚስ አድርግልኝ

እንደዛ ካረግሽ ብዙ ምን አይመቸኝ ይ ቦላሌ ድሮ አባቶቻችን የሚያረጉት ሱሪ ነበር። ሰፊ ሱሪ ላይ ከሚቆሽ ወደ ቤተ መንግስት ሲሄዱ አራት ኪሎ ሆነው ማለት ነው። እንትን ሱሪያቸው እታች እዛ እስጢፋኖስ አደባባይ ይደርሳል። እንትን እስጢፋኖስ ጋር እንደሱ አንጎንበስ እስቲ አይደለም፣ አይደለም። ዞር ወደዛ ዞር። እኮ ክተችው ውስጥ ክተችው እንዳይወጣብሽ። ከዛ አሁን ጎንበስ፣ በደንብ ዝቅ እያልሽ መነሳት አንድ ሁለት፣ ግን እንደሱ አይደለም። ሶስት ትንሽ ዞር በይ ወደ ግርግዳው፣ ወደ ግርግዳው አራት ወደ ግርግዳው። አዎ እንደሱ ይታያል። አንቺ አይታይም። ይታይ እያለሽ ጌታ አንቺ የለብስ ያፍ ሰው

ሰላሳ፣ አበባ የምር ግን አንቺ አሁን መብራት ጠፍቶ ምናምን ፈስተሽ አታቂ? ሻማት ፍቶ ምናምን አያቅም? ፈሰሽ ፓወር የለም፣ ፈስት ፈሺ። ፓወር የለም። እንዴት ነው ድምፁ? ከኛ እኩል ነው። ታሞን ጥሩ አይደለም። ደዚህ እረ በኪዳነ ምሕረት አንቺ ሰላሳ ሰው ነው ታፕታፕ የሚያደርገው። ከዚህ ሁሉ ሰው ስንት ሰው አለ አንተ ጋር? እንደ አንድ ሺህ ሦስት መቶ ሰው አለ ሰላሳ ሰው ነውታ። ለኤልቴደን ቴንክዩ። የሚያሳዝን ነገር እኮ ነው በእናታችሁ ትሪ ትለንሽ፣ ኮፍያ ኮፍያ ንጉስ ለ እርገጠው ጨፍሪልን፣ እርገጠውን ክፈችው እንደባለፈው። ለሙሽሪት እርገጠው እርገጠው የሚለው በቃ አሁን እንደሱ ብለሽ መዝለን ነው። ዝለይ እርገጠው ታያለሽ። ሰዎች ዙሪያ ወደዛ ወደ ግድግዳው አረገድሹ።